ሰላም ውድ የዜና ኢትዮጵያ ቤተሰቦች እንደምን አላችሁ? አርዕስተ ዜና በማስቀደም እንጀምራለን። የዝቅተኛ ወለልን የሚወስን ብሔራዊ ቦርድ ለመቋቋም የሚያስችል ቅድመ ዝግጅት ስራ መጠናቀቁ ተገለጸ። በኢትዮጵያ ያለው ብቸኛ የካንሰር ጨረር ህክምና ማዕከል ለዘጠኝ ወራት ቀጠሮ መስጠቱ ተገለጸ። የኤርትራ የወደፊት እጣፋንታ ከጊዜ ወደ ጊዜ ይበልጥ አሻሚና ግልጽነት የጎደለው እየሆነ መምጣቱን አዲስ የወጣ ትንታኔ አመለከተ። መቀሌ ምን እየተካሄደ ነው? ጄነራል ታደሰ ወረደ ቢሮ በአርሚ 31 ታጣቂዎች መከበቡ ታውቋል። የዝቅተኛ ደሞዝ ወለልን የሚወሰን ብሔራዊ ቦርድ ለመቋቋም የሚያስችል የቅድመ ዝግጅት ስራ መጠናቀቁ ተገለጸ። የስራና ክህሎት ሚኒስቴር የሰራተኞችን ዝቅተኛ የደመወዝ ወለል የሚወስን ቦርድ እንዲቋቋም የሚያስችል የቅድመ ዝግጅት ስራ ማጠናቀቁን አስታውቋል። የስራና ክህሎት ሚኒስትር ድኤታ አቶ ዳንኤል ተሪሳ ሚኒስቴር መስሪያ ቤቱ ቦርዱ እንዲቋቋም የሚያስችል መመሪያ እንዳዘጋጀ ተናግረዋል። ቦርዱ የሰራተኞችን የዝቅተኛ ደመወዝ ጥያቄዎች ለመፍታት እንደተቋቋምና በመንግስት በተቀጣሪ ሰራተኞችና በአሰሪዎች ትብብር እንደሚቋቋም አብራርተዋል። ሚኒስቴር ዴታው ክለውም የሚቋቋመው ቦርድ ጥናት ላይ የተመሰረተ ስራዎችን በማከናወን የሰራተኞችን ጥቅምና ችግር ይፈታል። ቦርዱ የሰራተኞችን መብትና ክብራቸውን ጠብቆ እንዲሰራ ከማስቻል ባሻገር በሀገሪቱ ያለውን ከፍተኛ የስራ አጥ ቁጥር ለመቅረፍ ለግሉ ዘርፍ ምቹ ሁኔታን ለመፍጠርም ያግዛል ሲሉ አብራርተዋል። በተጨማሪም በሀገሪቱ ኢንዱስትሪው የተስፋፋ ሲመጣ ከጥቅሙ ባሻገር አብሮ የሚመጡ ችግሮችን በአንድነት ለመፍታት እና የሰራተኞችን መብት በማስጠበቅ ቦርዱ በከፍተኛ ጠቀሜታ ይኖረዋል ብለዋል። የዓለም አቀፍ የሰራተኞች ኮንፌዴሬሽን ሰላሳ ሁለተኛው ጉባኤ ወደ አፍሪካ የመጣው ለመጀመሪያ ጊዜ መሆኑንና ጉባኤው በአዲስ አበባ መካሄድ ከፍተኛ ጠቀሜታ እንዳለው አመልክተዋል። የኮንፌዴሬሽን አባላት ከተለያዩ ሀገራት መምጣታቸው ለሀገሪቱ ለውጥና የተሻለው አዲሱ የአሰሪና ሰራተኛ ክት ተጠቃሽ መሆናቸውንም ገልጸዋል። በኢትዮጵያ በአገር አቀፍ ደረጃ ያለው ብቸኛ የካንሰር ጨረር ህክምና ማዕከል ከአቅሙ በላይ በሆነ ጫና ውስጥ መውደቁን ተከትሎ ታማሚዎች ለህይወት አድን ህክምና ከዘጠኝ ወር እስከ አንድ ዓመት በላይ ቀጠሮ የተሰጣቸው መሆኑን መረጃዎች አመለከቱ። ይህ በጥቁር አንበሳ ሆስፒታል የሚገኘው ብቸኛ ማዕከል መላውን የሀገሪቱን የካንሰር ህሙማን ማስተናገድ ባለመቻሉ ህክምና ፈላጊዎች በዝምታ ሰቆቃ ውስጥ መውደቃቸው ተገልጿል። በዚህ ከፍተኛ እጥረት ምክንያት ከክልል ከተሞች ጭምር ወደ አዲስ አበባ የሚመጡት ታማሚዎች በቀጣዩ ቀን የህክምና ቀጠሮ ለማግኘት ሲሉ ብቻ እጅግ አስቸጋሪና ህመም በተሞላበት ሁኔታ ውስጥ ሌሊቱን ሙሉ በሆስፒታል ሲጠባበቁ እንደሚያ ና ታማሚዎች በሆስፒታሉ ኮሪደሮች በቅዝቃዜ በተሞሉ መተላለፊያዎችና በተጨናነቁ ቦታዎች መሬት ላይ ተኝተው ለማደር ይገደዳሉ። ይህ ይህ ኢሰብአዊና ልብ ሰባሪ ሲሉ የገለጹት ታማሚዎች በርካታ ህሙማን ህክምና የማግኘት እድል ከማግኘታቸው በፊት በዚሁ የጥበቃ ሂደት ውስጥ ህመማቸው ይጸናባቸው እንደሚሄድ እና አንዳንዶችም ህይወታቸው እንደሚያልፍ ተናግረዋል። የካንሰር ህክምና ጊዜ የማይሰጥ የመሆኑ የታወቀ፣ ይህ የረጅም ጊዜ ቀጥሮ በሺዎች የሚቆጠሩ ዜጎችን ህይወት ለአደጋ እያጋለጠ መሆን የጤና ባለሙያዎች ይገልጻሉ። ችግሩ የአንድ ሆስፒታል የአገልግሎት አሰጣጥ መጓተት ሳይሆን ሀገራዊ የመሰረተ ልማት እጥረት መሆኑ ተጠቁሟል። በተለይ ከሌሎች ክልሎች በሚመጡ ታካሚዎች ለወራት የሚቆይ ቀጠሮ ይዘው አዲስ አበባ ውስጥ መቆየት ባለመቻላቸው ህመማቸውን ታቀፈው ወደ መጡበት ለመመለስ እንደሚገደዱም ታውቋል። ይህ ለረጅም ጊዜ ችላ የተባለ ቀውስ አፋጣኝ ሀገራዊ ምላሽ እንዲያገኝ የጤና ጥበቃ ሚኒስቴርና ብሔራዊ አመራሩ ጣልቃ እንዲገቡ ጥሪ ቀርቧል። በዋናነት የተጠየቁት የመፍትሄ እርምጃ ጃዎችም በአዲስ አበባና በዋና ዋና ክልሎች ተጨማሪ የጨረር ህክምና ማዕከላትን በአስቸኳይ ማቋቋም፣ ሆስፒታሎችን በዘመናዊ የካንሰር ህክምና ማሽኖች ማደራጀት፣ ይህንን ገዳይ የሆነ የረጅም ጊዜ የጥበቃ ቀጠሮ ማስቆም፣ ታካሚዎች በሆስፒታሎች ውስጥ ደህንነታቸው ባልተጠበቀና ክብር በጎደለው ሁኔታ ውስጥ እንዳያድሩ ማድረግ የሚሉ ይገኙበታል። የኤርትራ የወደፊት እጣ ፋንታ ከጊዜ ወደ ጊዜ ይበልጥ አሻሚና ግልጽነት የጎደለው እየሆነ መምጣቱን አዲስ የወጣ ትንታኔ አመለከተ። ይህ ትንታኔ የሀገሪቱ ብቸኛ ገዥ ፓርቲ የሆነው ህግደፍ አንጋፋ አመራሮች ወይም የተጋደልቲ ትውልድ እድሜያቸው እየገፋና ቁጥራቸው እየተሟጠጠ በመምጣቱ ሀገሪቱ ለቀጣይ ምዕራፍ የተዘጋጀች አትመስልም ብሏል። ትንታኔው ሶስት ነገሮችን በዋነኝነት አንስቷል። አንደኛ፣ የተቋማት መዳከም። ሪፖርቱ እንደሚለው ፕሬዚዳንት ኢሳያስ አፈወርቂ የሚመራው ስርዓት ከነጻነት ትግሉ ወይም ኤፒኤልኤፍ የወረሰውን የማዕከላዊነትና ያልተገደበ አመራር ባህል በማጠናከር ተቋማዊ እድገትን አፍኗል። በተለይም እንደ አስመራ ዩኒቨርሲቲ ያሉ ምሁራንን ያፈሩ የነበሩት ተቋማት እንዲፈርሱ መደረጉ፣ ገለልተኛ ሚዲያና ሲቪል ማህበረሰብ መጥፋታቸው ተተኪ ትውልድ እንዳይፈጠር አድርጓል። ሁለተኛ የትውልድ ክፍተት ወይም ተጋደልቲ ከዋርሳይ ስርዓቱ ስልጣንን ሙሉ በሙሉ በነጻነት ታጋዮች ወይም ተጋደልቲ እጅ ያቆየ ሲሆን ወጣቱን ወይም ዋርሳይ ትውልድ ግን ራሱን ችሎ እንዳይቆም አድርጎታል። ትንታኔው ዋርሳይ ትውልድ ዜግነታዊ ኃላፊነቶችን እንዲሸከም ተደርጓል፣ ነገር ግን ራሱን የቻለ እይታ ወይም ሀሳብ እንዳይፈጥር ተደርጓል ይላል። ይህም ወጣቱ ትውልድ በመንግስት ላይ ጥገኛ እንዲሆንና ሀገርን የመምራት ክህሎት እንዳያዳብር አድርጎታል። ሶስተኛ፣ የተተኪ እጦት የሰባ ዘጠኝ ዓመቱ ፕሬዝዳንት ኢሳያስ እና በዙሪያቸው ያሉ አንጋፋ ባለስልጣናት እያረጁ በመጡ ቁጥር ሥርዓቱ ተተኪ አላዘጋጀም። የማስታወቂያ ሚኒስቴሩ አቶ የማነ ገብረ መስቀል በተደጋጋሚ የሚያውጇቸው የከፍተኛ ወታደራዊና የፓርቲ ባለስልጣናት ሞት ይህንን የተተኪ እጦትና የሥርዓቱን የስርአቱን ስብራት በግልጽ ያሳያል ብሏል። ትንታኔ ሲገባደድ ገዢው ትውልድ ሲያልፍ ሀገሪቱ በመዋቅራዊ ደረጃ ላልተዘጋጀችበት ምዕራፍ ትጋለጣለች። ስርዓቱ ያፈናቸው የሚከተሉት ችግሮችም በከፍተኛ ሁኔታ ሊፈነዱ እንደሚችሉ ሪፖርቱ ያስጠነቅቃል። የሀገሪቱ ኢኮኖሚ በህግደፍ ቁጥጥር ስር ባሉ እንደ ሂድሪ ትረስት ባሉ ተቋማት የተያዘ እንጂ ሀገራዊ ገበያን ያላገናዘበ በመሆኑ በቆላማ አካባቢዎች፣ በሙስሊም ማህበረሰቦች እና ትግርኛ ተናጋሪ ባልሆኑ ህዝቦች ላይ የነበረው የተዳፈነ ቅሬታ እና የተራዘመ መገለል እንደገና ሊያገረሽ ይችላል። የተማረው ወጣትና ተቃዋሚ ኃይሎች በሙሉ ከሀገር ውጭ በመሆናቸው በሀገር ውስጥ ካሉ አስተዳዳሪ እውነታ ጋር ያላቸውን ግንኙነት አዳግሞታል ይላል ትንታኔው። ዛሬ ጠዋት ህዳር 25 2018 የጄነራል ታደሰ ወረደ ቢሮ በአርሚ 31 ታጣቂዎች መከበቡ ታውቋል። የህወሓት ቢሮም አካባቢ በርካታ ታጣቂዎች ሰፍረዋል። በርካታ ታጣቂዎች ሰልፍ ይዘው በከተማዋ ሲንቀሳቀሱ ታይተዋል። ታጣቂዎቹ ብሬን ላውንቸር እና ዲሽቃ የታጠቁ መሆኑ ምንጮቻችን ገልጸዋል። ሞንጀሪኖ ዛሬ ሙሉ ካቢኔዎቹን በአስቸኳይ ስብሰባ መቀሌ ጠርተዋል። በህወሓት የሚተዳደሩ የንግድና ሌሎች ድርጅቶች የባንክ አካውንት እንዲታገድ ለሁሉም ባንኮች ተጽፏል። የአርሚ 31 የጦር አመራሮች እንዋጋለን አንዋጋም በሚል ለሁለት የተከፈሉ ሲሆን አንዋጋም ያሉት መሳሪያቸውን ለቤተሰቦቻቸው እና በነፃ መሬት ለሚንቀሳቀሱ ታጣቂዎች እየሰጡ መሆኑን ምንጮቻችን ጠቁመዋል። ከሰሞኑ የኢትዮጵያ አየር ኃይል በመቀሌ ቅኝት ሲያደርግ እንደነበር ምንጮቻችንም በተጨማሪ ገልጸዋል።